ጤና ስጥልኝ። ታዲያስ ስቴረስ እንዴት ናችሁ? በያላችሁበት መልካም ቆይታ። ከስዩም ጋር ፕሮግራም ስለምታዳምጡም እጅግ አድርጌ አመሰግናለሁ። ቻናሌንም አዲስ ናቸው የተቀላቀላችሁትንም እንደዚሁ በጣም እያመሰገኑ፣ ሰብስክራይብ፣ ኮመንት እና የደወል ምልክቷን ደግሞ ብትነኩ ወይ ኖቲፊኬሽን የደረሳቸው ዊክሊ ቅዳሜ ቅዳሜ ከሶስት ሳ እስከ አራት ባለው ውስጥ ቪዲዮ ይለቃለሁ። ጠቃሚ የምትሉትን ደግሞ ይህን ከፈለጋችሁ እየነጠላችሁን ብትሆን ቢሆን ማየት ትችላላችሁ። ቪዲዮ ሰርቼ እንደዚሁ ፖስት አደርጋለሁ ማለት ነው። ቤተሰብ ብታደርጉ ደግሞ ይበልጥ ጥሩ ጥሩ ነገሮችን ለእናንተ እንዲያደርስ ይረዳኛል። ኮመንታችሁን ጻፉልኝ፣ ኔጌቲቭ ሆን ፖዚቲቭ። ይህ ነው ስሜ ስዩም ይባላል። ዛሬ ፕሮግራሜ እንግዲህ ላስት ዊክ ስለ ስበት ህግ ምንድን ነው ለሚለው ጥያቄ የሚላሰጥቻለው ዛሬ ደግሞ ምክንያቱም እኚህ አስራ ሁለቱን ህጎች ጊዜ እየወሰድኩ ያብሰለሰኩ እየተነተንኩ ወደ እናንተ ማቅረብ ፈልጋለሁ። በዚህ መሰረት ዛሬ ሁለቱን ስፔሻሊ ደግሞ ሎው ኦፍ ዋንነስ የምን ወይም የአንድነት ህግ የሚለውን ሁለተኛው ደግሞ ሎው ኦፍ ኢነርጂ ወይም ሎው ኦፍ ቫይብሬሽን የሚለው የንዝረት ህግ የምንለው ወይም የኃይል ህግ ልንላቸው እንችላለን። እነሱ ሁለቱን አብራራላችኋለሁ ምንድን ናቸው፣ ምን ይጠቅማሉ የሚለውንም በእንደዚሁ መልኩ ሀሳብ ልትወስዱ ትችላላችሁ። ዛሬ ለተቀላቀላችሁም ምስጋና ከፍ በል ሰብስክራይብ ብታዩ ደግሞ በጣም ደስ ይለኛል። ጀማሪ ነኝ፣ ቪዲዮ ጥራት ላይኖረው ይችላል ነገር ግን በጣም ወደፊት እንግዲህ ካሜራ ሲሻሻል አብሮ የሚሻሻል ይሆናል ስለዚህ ወደ ፕሮግራማችን እንሄዳለን ሎው ኦፍ ዲቫይን ስንል ምን ይላል ህጉ ኦል ቲንግስ አር ኮኔክትድ ኤቭሪቲንግ ዋት ዊ ዱ ዋት ዩ ሴ ዋት ዩ ቲንክ ዋት እዚህ የምናምነው የምናስበውም ነገሮች ሁሉም ነገሮች የተሳሰሩ እርስ በርሱ የተገናኙ የአንድ ዩኒት ናቸው። ይሄ ሎው ኦፍ ዲቫይን ኦፍ ዋንነስ ወይም መለኮታዊ አንድነት ህግ የምንለው ልንሉ እንችላለን። ስለዚህ ይህ ህግ ነን ሊቪንግም ሊቪንግም ቲንግስ ይውላል፣ ሁሉም ነገሮች በአንድ ዩኒት የተሳሰሩ ናቸው ይላል እንግዲህ እንዴት እንዴት አንድ ወደ አንድ ዩኒት ገቡ እንዴት ብላችሁ ልጠይቁ ትችላለች? ይሄ የራሱ የደረጃ አለው። የዩኒቨርሳል ሎው ፕሪንስፕሉ ደረጃ ስላለው ዲቪዥን ስላለው በዛ ልክ ነው። ይሄ ዲፋይን ዳ ግን ለኦፍ ዲቫይን ድፍን አርጎ ሁሉም ነገሮች የተገናኙ ናቸው፣ አንድ ኃይል ናቸው። የምናስበውም፣ የምንበላው፣ የምንጠጣውም ሁሉም ነገሮች አንድ ኮኔክትድ የሆኑ ናቸው ይላል። እንግዲህ ይሄን ልብብላችሁ መስማት ነው። ይሄን ካደመጣችሁ የእሱ አንድ መሆኑ እንዴት ነው ለሚሉ ደግሞ ሁለተኛው ሎ ኦፍ ኢነርጂ ላይ ወይም የንዝረት ሕግ ላይ ላብራራችሁ እችላለሁ። እዚህ ይህን ካልን ዘንዳ እንግዲህ ምንድነው ሁሉም ሰው እርስ በእርሱ እንደተገናኘ ሌላ ይሄ የመከፋፈል እንትን ውስጥም ኢጎ ያለው ሰውም ሁሉም ሁሉም ጨፍልቆ ነው ወደ አንድ። ያ ማለት አሉታዊም ይሁን ኔጌቲቭም ይሁን መጥፎም ጥሩም ሰው ሁሉም የአንድ ምንድን ነው የዩኒት አካል ነው። እንደዚህ እኛ የምናስበውም የምናስተውሉም ነገር ካላስተዋልን ሌላውን አፈክት እንደምናደርግ ነው። እንግዲህ በዚህ ምክንያቱ ሁላችን አንድ ነን ማለት ኦልሬዲ እኛ አሁን በብሔር እየተከፋፈልነው በሃይማኖት እየተከፋፈልነው የማንከፋፈለው ነገር የለም። እዚህ ይሄ አይነት ግን ይሄ መከፋፈልን አያውቁም። የእሱ ኢነርጂው አንድ ስለሆነ ነው ሁሉም ነገሮች ኢንተርኮኔክትድ ናቸው፣ ኢንተግሬትድ ናቸው፣ የተሳሰሩ ናቸው እርስ በእርሱ ማለት። ያ ማለት ላይፍ ያለውም ላይፍ የሌለውም ህይወት ያለውም ህይወት የሌለውም ነገር ሁሉም ነው እየተገናኙ ናቸው ማለት አይደለም። ከሰው ውጪ ያለውን ነገር ራሱ ሪስፔክት ማድረግ እንዳለብህ የሚያስረዳ ነው ብዬ አምናለሁ፣ ከተረዳችሁ አመሰግናለሁ። ሰብስክራይብ አድርጉኝ፣ ኮመንት ጻፉ። አስተያየታችሁን በጣም ነው የሚፈልገው። የደቡል ምርቷን ደግሞ ብትነኩ ኖቲፊኬሽን ይደርሳቸው። ወኪሌ ከሶስት እስከ አራሳ ባለው ቪዲዮን ሰርቼ ስለሚለቅ ሊደርሳችሁ ይችላል። ሁለተኛው የኢነርጂ ህግ የምንለው ወይም የንዝረት ህግ የምንለው ይህ ህግ ኤቭሪቲንግ ኢዝ ሜድ አፕ ፍ ኢነርጂ እና ይህ ኢነርጂ ሁሉም ነገሮች የተሰሩት ከአንድ ዩኒት የኢነርጂ ውጤት ናቸው ነው የሚለው። እንዴት አሁን እኛ ታውታችን አለ፣ ፊሊንጋችን አለ፣ ፕላስ ደግሞ ስሜታችን አለ። ይህ ሁሉ የኢነርጂ አካል ነው ማለት ነው። ያ ኢነርጂ ሁለት ልቦሎች ነው የምናለው አይደል፣ ፊዚካል ኢነርጂ የምንለው አለ ወይም ፊዚካል ኢነርጂ የምንለዋል ሲምፕሊ ለማስረዳት፣ ያ ማለት የማይታይና የማይታይ የሚጨበጥና የማይጨበጥ ሁለት ነገሮች አሉ። አለ የኔጌቲቭ እና የፖዚቲቭ እነዚህ ነገሮች እንዳሉ ሆኖ ያኚ ነገሮች ሁሉ የአንድ ዩኒት አካል ናቸው፣ ይለ ለዚህ ዩኒት አካል ናቸው፣ ሁሉም ኢነርጂ ናቸው። እኛ ደግሞ ኢነርጂውን እንዴት መጠቀም እንዳለብን የኢነርጂዎቹን ሁሉ እንዴት እኛ መግዛት እንዳለብን አስተሳሰባችን። ከዛ ሁለት ዓመት በፊት የዓለማችን ትልቁ ማግኔት ሀሳብ ነው ብያቸዋለሁ። በምንድን ነው ሀሳብ የሆኑ ማግኔት የሆነው? ሀሳቦች ሲደጋገሙ የስበት ኃይላቸው እጅግ በጣም ፈጣን ነው፣ ሆነ ከየትኛውም ሀገር ይሁን አስተሳሰባችን ድግግሞች ፓተርን ሲኖረው ወይም የጸሎት ህግ ልትላቸው ትችላለህ። ያለ ጸሎት ህግ በፕሬዘንት ሙቭመንት ወይም ወይም በማይንድፉልነስ በአሁን ጊዜ ጸሎት ስታደረግ ያ ሀሳብ ቁስ ሆኖልህ ሊመጣ ይችላል ማለት ነው። ለምትፈልገው ነገር ወደ ቁስ መቀየር ትችላለህ። ወይ ደግሞ ያም የሚታውቀውን ቁስ ደግሞ ወደ ራሴ ማምጣት ትችላለች ማለት ነው። ስለዚህ የሚፈጠር ነገር ሁሉ አዲስ ነገር ኢቭን በስበት ህግ አማካኝነት ነው። አሁን እዛ ላይ መጻፉ ለሴኩሪቲ የሚለውን መጻፉ ላይ የሚያስረድ የሚፈጠር ነገር ሁሉ በስበት ህግ እንደምፈጠር ነው። ስለዚህ አልበርት ኢንስታይን ምናምን አሁን አይኪዩ ምናምን ሃይ ነው ምናምን ይባላል። የሰው ልጅ በአይኪው ሜጀር ልታደርገው አይኪው ኮንሰፕቱ የሰው ልጅ ለመለየት ከሆነ ዲቪዥን ፈጥሮ የሆነን እንትን ለማድረግና የሰውን ለመግዛት የተፈጠረ ሀሳብ ነው እን የሰው ልጅ የሚፈልገውን መሆን ይችላል የሚፈልገው። ምክንያቱም ሰው በተፈጥሮ ሰነፍና ጎበዝ ተብሎ ራሱ ሊከፈል አይችልም። ምክንያቱም እሱ ብርሃን ነው፣ የሚፈልገውን መሆን ይችላል። አፍተር ደበርዝ እኮ ሁላችንም ኢንፎርሜሽን ሎድ ተደርጎብን ነው ይሄን እንደዚህ የሆን ነው እንጂ እኛ ፒውር ነን። በጣም ፒውር ነን። ጀስት የሆነ ኤክስተርናል በዲ ከለን እንዲነ እንትነ ወይ የብሄር ስም ሊሆን ይችላ ወይ የሆነ እንትን ወይ አካል ንት ሊሆን ይችላ። እንደዛ አደለም። እኛ በጣም ሶፊስቲኬት ኮምፕሌክስ መገመት ከማይቻል ተአምር መስራት የምንችል ሰዎች እና ለራሳችን ትልቅ ክብርና ምስጋና ላቀርብ ፈልጋለሁ። ሁላችሁም ስላዳመጣችሁን እጅግ ገርጌ አመሰግናለሁ። ቀጣይ እንግዲህ ከነዚህ ውስጥ እንደዚህ እየቀሩት ሌሎችን አቅርብላችኋለሁ ተከታታይ ስለሚሰራ የአስራ ሁለቱን እንትኖች ተከታታይ ስለሚሰራ ማዳመጥ ትችላላችሁ፣ መከታተል ትችላላችሁ። የሆነ ሂንት ማግኘታችሁ አይቀርም። ሶ አመሰግናለሁ ስለአዳመጣችሁን። ባይ ባይ።